ቁልፍ ነቅጫ አለሁኝ ምንም አይመስለኝም እያለች ነው። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ኢዛና ቤተሰቦች፣ እንዴት አላችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበለ እያልኩኝ እንደተለመደው ላይክ፣ ሰብስክራይብ አድርጉኝ ውዶች ማለት ነው። ያው ዛሬ ድምጼን ቀነስ አድርጌ ነው የመጣሁት። ምክንያቱም አይመችም ያለሁበት እና ውዶች ይሄ ማለት ነው ሜሪ ቁልፍ ቁልፍን እንደ ብድጋር ወርቁ መሄድ አይገኝም። ካሁን በኋላ ታክሲ ፈለጋ እያለች በማስፈራሪያ ጭምር ነው። ገንዘቡ ያንቺ ገንዘብ እንዳልሆነ ታውቂያለች፣ ልብሽ ያቃል እያሏን ነው ይመስለኛል። ዳኒ ብዙ ቦታ ይሄዳል። ዳኒ ሌላም ሴት በላይ ላይ ይሄዳል። የገዛ ዘመዴን የራሱ ሊያረጋት ግን የገዛ ዘመዴን እናቃችሁበት ምናምን ነው የምትለው። እኔ እኔ ግን ያልገባኝ ነገር ማለት ነው ምንድን ነው ወረቀቱ ወረቀቱ ወረቀቱ እያለች ነው የወረቀቱ የወረቀቱ ሚስጥር ሊገባኝ አልቻለም። እና ሊገባኝ አልቻለም። ምን እንድ ብሎ እንደፈረመላት እንጂ እንደው ደግሞ ተጋብተናል ባለ እና ሚስት ነን ያሉት ከመሬት ተነስተው ነው። እንዲህ የሰው ልጅ ተመሬት ተነስቱ ባልና ሚስትና ኔ ነው አለ እኔ በጣም ነው እየገረመኝ ያለው ሚስጥሩም እንደሆነ እስካሁን አልተገለጸልኝም። እና እንግዲህ ፍቅርና አብረሽም ዛሬ ፏዋ ብትንብለዋል ብለዋል። ትላንትና እንዳያችሁት አብረሽ ፍቅርን ሰርፕራይዝ አድርጓን ነበር። እና ዛሬ ደግሞ እሷ በዋና ሰርፕራይዝ አድርገዋል። ሰው በአቅሙ ነው መቼም እና ሁላችንም በየፊናችን በራሳችን ችግር ውስጥ ነበረን። ተገና የተናናቅ ማለት ምን ቅር ነሽ? እሺ ሰው እንዴት በሰው ተዳድሬ እንትን ትላለች። እንዲ ወደ ራሱ ለምን አትመለስም? እኔ ለምን ይሄን ገዛላት? ለምን ይሄን እናረገላት? አለደም ግን ሩታ መከሯን አይተን ትባለች ላይ ግፍ ነው። እሷም ሴት ናት። ነገበኒስ የሚለው ነግበን የሚለው ነገር ጭራሽ አልፈጠረባት ለምንድን ነው ግን እንደዚህ የምትሆነው? በፈጣሪ ስም እንዲነውር እኮ ነው። እና ነውር ነው። እንደዚህ ባትሆኝ ግን መልካም ነው ብዬ ነው የማስበው። አንቺ ዝም ብለሽ ምንቅር መንቅር አትበይ። በጣም ነውር ነው፣ የምሬ ነው ምልሽ። ከሚገባው በላይ ነውር ነው እንዴ! እና አስበሽ ነው። ለምንድን ነው እንደዚህ ቢያንስ ረጋ ብለሽ እነሱ እንኳን እስከሚረጋጉ፣ እንድዋ ተረጋግቶ ወደ ራሳቸው እስከሚመለሱ፣ እንደውም ማስታረቅ አለብሽ። እኔ እንደዚህ እንደዚህ ነው እናንተን ትፈልግ አይደለም ብለሽ አንቺ ማስታረቅ አለብሽ እንጂ ዝም ብለሽ አትመናቀር። ፍቅር፣ የምሬን ነው እንዲ ነግበኔ ይበ ማለትም አንዳንዴ ኮሜንታተሮች ደግሞ ዛሬ የፈለጋችሁትን ብሰዱ እናስተናቀ ቃላሪ ሰዱሻል እንዲ ነግበኔ የሚገስደኔ ምንድ ነገስ በኔ ቢደርስ ነገስ በኔ ቢመጣ የሚባል ነገር አለ። አንዳንዴ ማገናዘብ እንችላል እና ውድ ቤተሰቦች እንግዲህ ሜሪ ባለፈው አብሬሽ እና እንዳረጉት ዘበኝንም ቀይር ያለው የቤቴንም ማካሽ ቀይር ያለው ነሸነሻል። ሲጀመር አብረሽ እንደዛ ነገር አያደረግም። ውሸታም ነሽ፣ በጣም ውሸታም ነሽ። እግዚአብሔር ሜሪ የስራሽን ታገኘዋለች። ግን የሆነ የተፈራረሙት የባልና የሚስ ሳይሆን የሆነ የተደራደሩ ነገር አለ እሷ እንግዲህ በባልና በሚስት አድርጋ ነው ያስፈረመችው ማለት ነው ዳኒ እንግዲህ ንብረቱ በአጠቃላይ ተወርሷል ማለት ነው የራስሽ እንዳለሆነ ታውቂያለሽ እያለቻ ነው ጽዬም ነገሩ ወዴት ወዴት እንደሄደ አላቅም እንዴት እንደሆነ እየጠመዘዙት ያሉት ምን እንደ ብቻ አላቅም በጣም ብቻ ያስጠላል የምላቸው ውድ ቤተሰቦች እንግዲህ ስራቸው አውጣችሁና እናንተ ባላችሁ በሰላማችሁ ስትዩ ኮሜንታተሮች ደግሞ ኑሩልን ነው ምለው።